አላችሁ ወይ? አለን አለን። አላችሁ ወይ እንዴት ናቸው? ደህና ሰነበታቸው ወይ? ደህና ከረማቸው ወይ? ጎረቤት፣ አዝማድ፣ ከብቶቹ፣ ልጆቹ ሁሉ ሰላም ናቸው ወይ? አዳራችሁ እንዴት ነበረ? ውሏችሁን እንግዲህ በዚህ ፎቶ እያጣጣማችሁ እንደሆን ተስፋ አደርጋለሁኝ። ጎረቤት አገር ጨጓራችሁ ቢላጥም የግቢያችን የግቢያችን ቤተሰቦቻችን ደግሞ ያው እንግዲህ በነገሩ እንደምትስማሙ ተስፋ አደርጋለሁ። ወይኔ ሳምሪ ራስ እስኪ አትቀደጂ፣ ደውሪያቸው መጀመሪያ ቤተሰቦችን ይህን ድምፅ የናፈቁትን ሰላም በይ። ሰላም ሰላም ሰላም፣ እንዴት ናቸው ውድና የተከበራቸው በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻኒ ቤተሰቦች እንዴት ናቸው? ውድና ናቸው ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሆነ ተስፋ እያደረግኩኝ ቪዲዮ ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫት ቤተሰብ ጎረቤት ልነበር ቤተሰብ ተሆኑ ዘንድ በአክብሮት እየ የተሰማችሁን ሀሳብ አስተያየት፣ እንደተለመደው በኮሜንት እንድትሰጡን እያልኩኝ። አንቺ ሳምሪ ይሄ የአንቺ መዘዝ ነው የአንቺ ጦስ ነው እንደምትሉኝ አልጠራጠረም። ምክንያቱም ትናንትም ከትናንት ወዲያ ሄሉ ከአንድ ሸበላ ጋር ትመጣለች ብዬ ለእናንተ ባሳወቅኩት መሰረት ይኸው እንግዲህ ሸበላውን ይዛለን መታለች ማለት ነው። ኮሜንታችን እያየን ፈታም ምንለው። በዚህ አጋጣሚ እንግዲህ ሰው ይለመናል ይለመናል። ከዚህ ነገር ልትማሩ የሚገባው ነገር ሴት ልጅ ትግስቷ ሲያልቅ ምን አይነት ውሳኔዎችን እንደምትወስን ለእናንተ ልነግራችሁ አልችልም። ስለዚህ አሁን ሄሉ በነገራችን ላይ በሌላ መልክ እንዳትይዙት፣ ያብ ስሜቱን እንዲረዳው ስለፈለገች ነው ሄሉ ይሄን እያደረገችው ያለችው እንጂ ከወዲሁም እነግራችሁ ነገር እንጂ ሄሉ በሌላ መንገድ እንደዚህ በቀላሉ ሕይወትን አስወጥቶ መጣል ምናምናምን አይደለም። ማወቅ ያለባችሁ ነገር መቀጣት አለበት ያብ፣ ገባችሁ? ስሜቱ መረዳት አለበት። እንዴት እንደሚያም የንቀጥ ጉን አደለሱ ያሳያት እሷ እንደዛ ስላደረገች ብቻ ወጥቶ የሆነ ነገር ምንም ሳታደርግ ጎትቶ ያችን መምጣት ማለት ቁስል እንዳለው እንዲያውቅ ይገባል። ኦኬ፣ ለዛ ነው ይሄን ነገር እያደረገች ያለችው። በቃ ምክንያቱም እናንተ እናንተ ኦዴቶች ራሱ የምትወዱት ይሄ ነው በቃ በቃ እንደዚህ ካልሆነ አትወዱም እኮ እንደ ሄሉ እኮ። በነገራችን ላይ ዛሬ አይደለም አለ ኢትዮጵያ የከፈተችው ከሷ በኋላ ስንቱ ከፍቶ የት ደረሰ? ቁም ነገር ስለማትወዱ የሚያስቃችሁን ስለማትወዱ የሚያዝናናችሁን ስለማትወዱ የምትፈልጉት እንደዚህ መላላጥ ስለሆነ እሰይ ደግ አረገች። በደንብ አድርጋ ትላላጥባችሁ። ደግ አረገች። እያየናችሁ ነው በቃ እያየናችሁ ነው። እንዴት እንደ ማለት አንዳንድ ጊዜ ሰዎች የማይፈልጉት ነገር ውስጥ የምናስገባቸው እኛ ራሳችን ነን። የማይፈልገው ውስጥ በቃ ኮሜንት እያየው ነው በነገራችን ላይ ሊጠጥም ብለው ማለት ነው። ቁም ነገር እያወራው የእናንተን ኮሜንት ሳይ ሳቄ ይመጣል። ስለዚህ ማለት ነው እናንተ ከመንጨርጨር የምትወዱትን እንዲመጣላችሁ ቻናሯን ማሳደግ በቪዲዮዋ መዝናናት ቢሆን ኑሮ ይሄ ሁሉ ነገር አይመጣም ነበረ። የሚከተሏት አቃለውኝ። በተለይ ከበፊት ጀምሮ የሚከተሏት እንደዚህ ዩቱበር ባልበዛበት ሰዓት ስለነበረ በጣም እንደነገርኳቸው በኳሊቲ ያለው ተመልካች ነው ያላት ሄሉ። አሁን የሚመጡት ደግሞ የሚፈልጉት እንደዚህ አይነት ነገር ነው። ስለዚህ ፊክስ መደረግ አለበት እን እንዴ ፊክስ መደረግ አለበት እና ይሄ የዛሬው ሄሉ ልታውቁላት ልትረዱላት የምፈልገው ነገር ራሷን ዝቅ ለማድረግ ራሷን ለማርከስ እየተጠቀመች ያለችው ነገር እንዳልሆነ ከወዲሁ እንድታውቁላት እፈልጋለሁ። ያም ስሜቱን ማወቅና ወደ ራሱ መመለስ ስላለበት ነው ይሄንን እያደረገች ያለችው ሄሉ ማለት ነው። ለምን ሰው እያለ በሰው ላይ ቁስል መስደድ፣ በሰው ላይ የሆነ እርምጃ መውሰድ ምን ያክል ዋጋ እንደሚያስከፍል ሊረዳ ይገባል። ምክንያቱም ያብ ያልበሰለ ሽሮ ታውቃላችሁ አይደለ? ያልፈላ ሽሮ ወይ ደግሞ ዘይት፣ ጨው ምናምን የሌለው በቃ ይሄ የሚባለው ድርግም ድርግም ምንድን ነው የሚባለው መጦል ዝንበል የሚባል አይነት እንትን ማለት ነው። እና እንደዛ እና ውድ ቤተሰቦች ዛሬ ሳስበው ማለት ነው ያብ ገመድ ይሁን የመዳም አይነት ክሎሪክስ ወላ በረኪና ይሁን ይዞ ወደ እንጦጦ ፓርክ በቃ ምስል ሆነ ያኔ ነው ምነግራችሁ። እኔ እኔ ታውቃላችሁ ከወዲሁ ነው ለእናንተ እንድትዘጋጁ ምነግራችሁና ሳስበው ሳስበው ያብ ይሄ በቀደም ታውቃላችሁ አይደለ እንዳልክ ይዞት የሮጦ ጫከ ውስጥ ማለት ነው። በነገራችን ላይ እንዳልክ በሄሉ ስም ድርጅት ከፈተላችሁ አለመስማታችሁ ወይኔ፣ አለመስማት ለመስማት ኔ ገና ትናንትና ያየሁት ቪዲዮ ሰራበታለሁ ስል የሄሉ ነገር ላይ በላይ ላይ በላይ ላይ በላይ እየመጣ ተቸገርኩኝና ና በእሱ አልሰራው ሞት። ይርሳኝ ይቅር በለኝ ይቅር በለኝ ወንድሜ፣ እንዴ ድርጅትን የሚያክል ነገር በስሟ ከፍተላትማ መናገር አለብኝ፣ ሁ መናገር አለብኝ። ማን ነበር የሚለው ሄሉ? ማን ነበር? ጋይስ እርዱኝ በኮሜንት ብቻ ሄሉ የሚል ድርጅት ከፍቷል። በሄሉ ስም ድርጅት ተከፍቷል። ሄሉ አሁን ይህን ድርጅት ተካፋይ ናት። አለቀም ደቀቀም ምንም ሌላ ሚስት እንድትመጣ ተካፋይ ናት። በቃ እኛ ምን አገባን? በስማ ተመስርቷል። በስማ ተመስርቷል። አዎ፣ በእውነቱ ለስም ራሱ እኮ ያስከፍላል። ስለዚህ መካፈል አለባት። እንደ ማስታወቂያ ስራ እንደተጠቀማችሁት እንኳን ራሱ አንድ ሰው ማስታወቂያ ስራ ላይ እንኳን ተብሎ ራሱ ተከፍሎት ማ የሚሰራው ስለዚህ ሄሉ ደግሞ እሱማ እንደ ማስታወቂያ ስለገባ በቃ ወራሽ ናት። የምትመጡ ሚስቶች ምናምን ይሄን እያሰባችሁበት እና ወደ ዛሬ ሊድ ወደ ዛሬ እኔ ወላችሁ በመሀል ትዝ ብሎኝ ነው እንደው እንዳልክ በምንድንበት ትዝ ያለኝ ወገር እንደው በምን ትዝ እንዳለኝ ራሱ ተረሳኝ ማለት ነው። እናም ውድ ቤተሰቦች አዎ እንዳልክ ያስታወስኩት በገመዱ ያን የሚያክል የልብስ ማስጫ የሚያክል ገመድ ይዞ እንግዲህ ወደ ጫካ ሲንጎራደር ነበር አለ። ባለፈው ዘመዱ ያስጣለው እና አሁንም ዛሬ ያ በተራው በቃ ይታየኛል። ይሄን ልጅ ያ በጠፊቱን ሄሉ ግን እንዴት ኬት የት ነው የምታመጫቸው ወንዶች? ግር ብሉኛል እኮ እንደ ጠንበላሉ ነው። ይዘሽ መጣሽ እዚህ አፋጅች አፋጀችን የምትፈጥሪው ማለት ነው። አንቺ እኮ የተከበርሽ የቤተሰብ አስከበረሽ ይቅርታ ያስጠየቅሽ ነሽ። ምነው ቡታጀራዎችን ልሁን አልሽ? ደግሞ የፈረንጁ ጥጃ የመሰለ የፈረንጅ ጥጃ የመሰለ ኬት አመጣሽ? ያብ እኮ ጸደ ያለ ኩሩ ወንዳ ወንድ ነው። ሲታጠብ ቢውል አልደርስበትም። ይልቁንስ ማኖ አነካክሽን አሳመሬ ፍጹም ቅጣት የሚባል ነገር አለ እቴ ማሬ። አንቺ ደግሞ ሰው ከሰው አይበልጥም። በነገራችን ላይ ይሄም ምንም የሚጎለው ነገር የለም። አንዳንድ ጊዜ የምሰጡትን ሀሳብና አስተያየትም ቀነስ አርጉት፣ ቀነስ አርጉት። እሱ እስከማን ይበልጣል? አሁን ያብ እስከማን ይበልጣል? ተው እንጂ፣ ተው እንጂ። በአይናቸው የገባን ነገር ብቻ ሁሌ እናወድስ አትበሉ። በመልክ አይተናነሱም፣ እውነቱን ስነግራቸው እንደውም እኔ እንደዚህ ሞላ በቃ፣ ቅጥን ያለ ሳይሆን ሞላ ሰውነቱ አስመስጋኝ የሆነ ሰውነት ሳይ ወንድ ልጅ ላይ ደስ ይለኛል፣ ያምረኛል። ምክንያቱም ወንድ ነዋ። ሴቷም ብትቀጥን ዋው ይባልላታል። በምትለብሰው ልብስ ምናምን የሆነ ነገር ያምርባታል ምናምን ይባላል። ወንድ ልጅ ግን እንደዚህ ትከሻው ሰፋ ለጠጥ ወፈርፈር ሲል በልቶ ሲያስመሰግን አሁን ይህ ሱፍ ቢለብስ ዋው ዋው ዋው የምን የፈረንጅ ጥጃ ምናምን ምንድን ነው? እናንተ ደግሞ የምታወሩት፣ ታው እንጂ፣ እንዴ በጣም ነው የምታምረው። በጣም ሸበላ ነህ፣ የሄሉዬ ወንድም። ማለቴ ማለቴ ማን ነው አ ወንድም፣ ወንድም ነክ። እንዴ ወንድም ነክ፣ በአንድ ቀንማ ሌላ ነልህም፣ ወንድም ነክ በቃ አሁን ሀሳብ ስትሰጡ ማለት ነው እንግዲህ ሀሳባችሁ የሚመጣጠን አርጉት። ተው እንጂ የሆነ ሰው ስለወደዳችሁት ብቻ ሁሉ ነገሩ እሱ ብቻ ውበት ያለው እሱ ብቻ፣ እንደዚህ ልክ አሁን ልውልን ጠልታችሁት ሁልጊዜ ስም እንደምሰጡት ምንም አይወጣ። ይሄ ሉጋ የሚመጡ ወንዶች በነገራችን ላይ በሙሉ ምንም አይወጣላቸውም በቁንጅና። ተውኝ እንጂ እንዴ በጸባይ ናቲሻዬ፣ እኔ ናቲሻ ነው ወደዋለ። ይቅርታ አርጉልኝ፣ ምንም ስለሱ ሳለናገር አላልፍም። ናቲሻዬ ጸባይ የሰናይ ነው እንደዚህ በመለፍለፍ አያምን ምናምን በቃ እንደዛ እንደዛ። አሁን እኔ ለሌላው ዝርዝር አልገባም። ዞሮ ዞሮ ሁሉም ቆንጆ ናቸው፣ በውበት ማንም ከማንም አይተናነስም። ስለዚህ ይህም ልጅ ዋው የሚያሰኝ ውበት አለው። በቃ እንዴ ምንድን ነው የምትሉት? እና ሌላ ደግሞ ምልላችሁ ነበረ በዛኛው አካውንቴ ደግሞ ኮሜንታችሁን ይዤ ይመጣለሁ ኮሜንታችሁን ይዤ እመጣለሁ። ግን እናንተ ላይክ እና ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምክታት ተጫኑ። በጣም ነው የማመሰግናቸው። አስራ አምስት ሺ ገብተናል። ቤተሰብ ኮሚኒቲ ላይ ለጥፋለሁ ብዬ ረሳሁት ይቅርበሉኝ። በተመቸ ሰዓት ለጥፋለሁ እዛ። ትናንትና ማታ አስራ አምስት ሺ ግጥም አድርገነዋል ማለት ነው። አስባችሁታል? በአራት አመት አስራ አምስት ሺ ያደለው በአንድ ቪዲዮ አስራ አምስት ሺ ያገኛል። ሳምራዊ ሸዋን ግዛው። ደግሞ በአራት አመት አንድ ልጅ ማሳደግ ያክል በሉት ምንም አዎ ምንም አይጎድለውም። ያንድ ልጅ ማሳደግ ያክል ዞሮ ዞሮ መዝጋው ጭራሯ ላይ ሀገር ሰው ምንም ተባለ ምንም። በጣም ነው የምወዳችሁ እኔ ለ አስራ አምስት ሺዎቹ አስራ አምስት ሚሊዮን ናችሁ ለእኔ። በጣም ወዳችሁ ፈቅዳችሁ ስለምትከታተሉኝ ራሱ ከልብ ነው የማመሰግነው። እንዲሁም ይህ ሁሉ ሰው ይወደኛል አልልም፣ ግፋ ቤል ግማሽ ሰው ቢወደኝ ግማሽ ሰው ይጠላኛል አውቃለሁኝ። ምክንያቱም ሁሉ ሰው ይውደደኝም አልልም የምትወዱኝንም የምትጠሉኝንም ግን እኔ በኩል ላይ ነው ማያችሁ። ምክንያቱም የሰው ጠላቻም የለብኝም። ሀሳብ የምሰጠውም ደግሞ ከማይው አንጻር ነው እንጂ ሰው አንዱን ጠልቼ አንዱን ከፍ ዝቃርጌ አይደለም። ሀሳብ ስሰጥ ደግሞ ሚዛናዊ ይሁን እንጂ ተሳድቤ ወይ ረግጬ ምናምን አይደለም። ከማየው አንጻር ግን መናገሬ አይቀርም። ይሄ ደግሞ ከማየው አንጻር የምናገረው የሚያስቀይማችሁ ካላችሁ ቅራሬ ጠጡ ለማለት ነው ወደ ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማታ በአዲስና በትኩስ ነገር በቪዲዮ እንገናኛለን። እወዳችኋለሁ። መልካም ጊዜ። ቻው ቻው